ሲካሄድ የቆየው አጀንዳ ማሰባሰብና የተሳታፊ ልየታ የምክክር ሂደት የማጠቃለያ ስነ ስርዓት እየተካሄደ ነው። በሂደቱ በሀገራዊ ምክክሩ ክልሉን የሚወክሉ ተሳታፊዎችና የተለያዩ አጀንዳዎች ለሀገራዊ ምክክር ኮሚሽን ርክክብ ተደርገዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን በስፍራው የሚገኘው ዘጋቢያችን አብዮት ከፋለ በቀጥታ መስመራችን ላይ ይገኛል። አብዮት፣ እንደምንውልሃል። በመድረኩ ምን ምን ጉዳዮች ተነሱ የሚለውን አጠር አድርገህ ለተመልካቾች አድርሰለን። አመሰግናለሁ ስፈልግ እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የምክክር ምዕራፍ ሂደቱን ሲያከናውን ቆይቷል። ላለፉት ሰባት ቀናት በሁለት ምዕራፎች ሲያከናውናቸው በቆዩ መርሃ ግብሮቹ ከ4500 በላይ ከየወረዳዎቹ የኅብረተሰብ ተወካዮች መጠው የምክክር መድረኮችን ሲያካሂዱ ቆይተው እንግዲህ ሁለት መቶ ሰባ ተሳታፊዎችን መርጠዋል ማለት ነው ለሀገራዊ ምክክሩ ተሳታፊ የሚሆኑትን ከዚህ በተጨማሪም እንግዲህ በሀገራዊ ምክክር በኮሚሽን በምክክር ሂደቱ አምስት የተለዩ አጋር አካላት አሉ፣ ተሳታፊ አካላት አሉ። ከነዚህ መካከል የማህበረሰብ ተወካዮች፣ የመንግስት ተቋማት፣ ሲቪክ ማህበራት። ሲቪክ ማህበራት ሲባል የሃይማኖት ተቋማትንና የሲቪክ ማህበር ተቋማትን ጨምሮ ያካትታል ማለት ነው። የፖለቲካ ፓርቲዎችና እንግዲህ እነዚህ አካላት ተሳትፎ ሲያደርጉ ቆይተዋል ማለት ነው። በየዘርፋቸውና በጋራ ውይይቶችን ሲያካሄዱ ቆይተዋል። በአማራ ክልል እንግዲህ የአማራ ሕዝብ እንዲፈቱለት የሚሻቸውን ጥያቄዎች ለይተው ለሀገራዊ ምክክሩ በአጀንዳነት እንዲቀርቡ ከማድረግ አኳያም የነቃ ተሳትፎ ሲካሄድበት እንደቆየ በተለያዩ ዘገባዎችም እንግዲህ አማራ ሚዲያ ኮርፖሬሽን መረጃዎችን ሲያደርስ መቆየቱ ይታወቃል። እንግዲህ በዛሬው ዕለት ደግሞ ላለፉት ሰባት ቀናት በሁለት ምዕራፎች ሲያከናውናቸው የቆዩ የአጀንዳ ልየታና የተሳታፊ ልየታ መርሃ ግብር የማጠቃለያ ሂደት ነው፣ እንግዲህ ዛሬ የሚከናወነው በዚህ ማጠቃለያ ሂደት ከተለያዩ የህብረተሰብ ክፍሎች ከአምስቱም ተሳታፊ አካላት ማለት ነው ዘርፎች ማለት ነው የተውጣጡ የአማራ ክልልን የሚወክሉ አጀንዳዎች ተለይተው በዛሬው ዕለት ለሀገራዊ ምክክር ኮሚሽኑ የርክክብ ስነ ስርዓት ነው እየተካሄደ የሚገኘው ማለት ነው። ከዚህ በተጨማሪም እንግዲህ ቀደም ሲል ከጠቀስኳቸው ከአምስቱም ተሳታፊ አካላት የተውጣጡና የተመረጡ በሀገራዊ ምክክሩ ተሳትፈው የአማራ ክልልን ወክለው ችግሮች እንዲፈቱ በውይይት እንዲፈቱ በማድረግ በኩል ሚና አላቸው የተባሉ የተለዩ ግለሰቦችና የህብረተሰብ ክፍሎች ተለይተው እዚሁ አልቀዋል ማለት ነው። ውሳኔው ተመርጠው ጨርሰዋል። የእነዚህም እውቅና ዛሬ ይደረጋል። እነዚህ መርሐ ግብሮች እንግዲህ በተለይም ሀገራዊ ምክክሩ በተለያዩ የሀገራዊ ምክክር ኮሚሽኑ በተለያዩ ክልሎችና ከተማ አስተዳደሮች ሲያከናውናቸው የቆዩ ተግባራት ነው። በአማራ ክልልም ዛሬ የተጠናቀቁ ማለት ነው። በቀጣይ እንግዲህ እነዚህ ከየክልሉና ከየ ከተማ አስተዳደሩ የተውጣጡ የተመረጡ ተወካዮች በሀገራዊ ምክክሩ በጋራ ተሳትፈው ኢትዮጵያን የሚያሻገሩ ሀሳቦችን በማመንጨት መፍትሄ በማመላከት የራሱ የሆነ ሚና አለው ተብሎ ይጠበቃል። እንግዲህ በእስካሁኑ ሂደት እንግዲህ የተለያዩ የህብረተሰብ ክፍሎች የነቃ ተሳትፎ ሲያደርጉ ቆይተዋል። ሁሉም የተመረጡ ግለሰቦች፣ ተቋማት የሀገራዊ ምክክር ኮሚሽኑ የኢትዮጵያ ህዝብ የአማራ ክልል ህዝብ እንዲፈቱለት የሚሻቸው ሀገር በቀጣይ እንድትሻገር ካለችበት ችግር ወጣ የተሻለች ሀገር እንድትሆን የሚያደርጉ ሀሳቦችን በማመንጨት በኩል የነቃ ተሳትፎ ሲያደርጉ ቆይተዋል የሚል በዚህ በማጠቃለያ መርሃ ግብሩ ላይ ሲነሳ ነበር። እንግዲህ ማጠቃለያ መርሃግብሩ ግብሩ እነዚህን ሁነቶችን እያከናወነ ቆይታ ያደርጋል የሚያደርግ ይሆናል። ለአሁኑ ያሉኝ መረጃዎች እነዚህ ናቸው። አመሰግናለሁ። ሲፈልግ አብዮት ላደረስከን ተጨማሪ መረጃ እናመሰግናለን። መልካም ጊዜ ይሆንላል።